አክስ ኒውራሊንክ እና በርካታ ሌሎች ኩባንያዎችን የመሰረተውና ባለቤት የሆነው ኤሎን መስክ በቅርቡ ወንድ ልጅ አባት መሆኑ ይታወቃል። ከኤሎን መስክ ንብረቶች ስር አንዱ የሆነው ኒውራሊንክ ኩባንያ በኃላፊነት እየመራች አለችው ሺቮን ዚሊስ በኤክስ አካውንቷ ላይ ከኤሎን መስክ የወለደችውን ወንድ ልጅ ልደት እንዳከበረች ይታወቃል። ኤሎን መስክ ከዚሊሲ ጋር አንድ መንታን ጨምሮ ሶስት ልጆችን የወለዱ ሲሆን እንደምታፈቅረውም አሳውቃለች ባለጸጋው አሁን ላይ አዲሱን የፕሬዝዳንት ዶናልድ ትራምፕ አስተዳደር እያገዘ የሚገኝ ሲሆን በተለይም የተቋማት ውጤታማነትና በጀት ቅነሳ ስራዎች ላይ በስፋት እየተንቀሳቀሰ ይገኛል ከልጆቹ እናት ጋር መልካም ግንኙነት እንደሌለው የሚገልጸው ኤሎን መስክ በተለይ ከሶስት ልጆችን ከወለደችለት ካናሪቷ ሙዚቀኛ ግራም ጋር አለመግባባቶች ተከስተዋል ከስረ መሰረቱ ስንነሳ ኤሎን ሬቨ መስክ የተወለደው በጁን 28 1971፣ ፕሪቶሪያ፣ ደቡብ አፍሪካ ውስጥ ነው። አባቱ ደቡብ አፍሪካዊት እናቱ ደግሞ የካናዳ ዜጋ ናት። ገና በወጣትነቱ ለኮምፒውተርና ና ስራ ፈጠራ ስሜት እንዳለው ያስታውቅ ነበር። በ12 ዓመቱ የቪዲዮ ጨዋታ ሰርቶ ለአንድ የኮምፒውተር መጽሄትም ይሸጥ ነበር። የደቡብ አፍሪካ አፓርታይድ ስራ ስለሚጠላ በወታደርነት ግዳጅ ከመመልመል የእናቱን የካናዳነት ዜጋ አውጥቶ በ988 በርካታ የስራ ፈጠራ እድል ወደሚገኝባት አሜሪካ ገባ። የአስራ ሁለት ልጆች አባት ነው አንዱ ሲሞት የቀሩት በህይወት አሉ። በካናዳ ኩዊንስ ዩኒቨርሲቲ ሁለት ዓመት ከተማረ በኋላ ወደ ፔንሲልቪያ ዩኒቨርሲቲ ተዘውሮ ከአምስት ዓመት ትምህርት በኋላ በኢኮኖሚክስና ፊዚክስ የባችለር ዲግሪ አግኝተዋል። ከዚያም ወደ ሳንፎርድ ዩኒቨርሲቲ አቅንቶ በፊዚክስ ዶክትሬት ዲግሪውን ሊሰራ ከጀመረ በኋላ የካሊፎርኒያ የጦፈ ኢንተርኔት ንግድ ስቦት ከሁለት ቀን ትምህርት በኋላ አቋርጦ የኢንፎርሜሽን ቴክኖሎጂ አብዮትን ተቀላቀለ በ2002 ዓ ም የአሜሪካ ዜግነቱን አገኘ። መስክ ከፍተኛ እውቀትና ክህሎት ያለው የፈጠራና የቢዝነስ ሰው ሲሆን ይህ እንኳን ወዳጆቹ ተቃራኒዎቹም ሳይቀር የመሰከሩለት ጉዳይ ነው። በግራ ክንፍ አክራሪነት የሚመድቡት ሴናተር በርኒ ሳንደርስ ስለ መስክ በቅርቡ በሰጡት አስተያየት ኤሎን መስክ ሊያከናውን የቻለው ነገር በጣም በጣም አስገራሚ ነው። መስክ መንግስት በአምስት ዓመታት ከሚፈጽመው ይልቅ እሱ በሳምንት የሚ ሰራው ይበልጣል። በአንዳንድ በኩልም ትክክል ነው ሲሉ ምስክርነታቸውን ሰጥቷል። ከአሜሪካ የኖቬምበር ፕሬዚዳንት የምርጫ በኋላ በለስ ከቀናው ዶናልድ ትራምፕ አጠገብ ከማይጠፉ ሰዎች አንዱ ኤሎን መስክ ሆኗል። እስከ ኖቬምበር አምስት ድረስ ኤሎን መስክ ከትራምፕ ጋር እጅግ በጣም ጥቂት ጊዜ ብቻ ነው የተገናኘው። ከኖቬምበር አምስት በኋላ ሁሉንም ጊዜውን በሚያስብል መጠን ከትራምፕ ጎን አይጠፋም። አንገት ለአንገት ትንንቅ የበዛበት የትራምፕ ባለሟልነት እየተለማመደው ነው። ያን ሁሉ አጃቤ አሸንፎ ተሰሚ የመሆን እድሉ ምን ያህል ሊሆን ሲልም፣ ኒውዮርክ ታይምስ ባወጣው ዘገባ ይጠይቃል። ኤሎን መስክ ከሌሎች የትራምፕ የሽግግር ወቅት ዋና ዋና ተዋናዮች በተለይ የትራምፕ ችሎት አሰራር በለብለብ ኮርስ እየተማረ ነው። ሌሎች የባለሟልነቱን አሰራርና ሴራ ጥርሳቸውን የነቀሉበት መሆኑ ይታወቅ ይታወቃል የትራምፕ ውስጣዊ ቢሮክራሲ ጥምዝምዝ አሰራር ከከባድ ማኒፋክቸሪንግ ስራ አመራር እና ከሮኬት ሳይንስ የበለጠ ተግዳሮትና አሳሳሽ ነውና ትህትናና ትግስት ጓደኞቹ ላልሆኑት የኢሎን መስክ ትግሉ ቀላል አይሆንም ሲሉ ብዙዎች ይናገራሉ የኢሎን መስክ በዚህ ረገድ የሚኖረው ስኬት ትራምፕን በማንቆለባበስ እዩኝ እዩኝነትን በመቀነስና የውስጥ ተቃራኒዎችን በዘዴና በጓደኝነት ለመያዝ ባለው ችሎታ መጠን የሚለካ ነው ሲሉ ብዙዎች ይናገራሉ ሙሉ በአጭሩ የትራምፕ ዓለምን ፖለቲክስ እንዴት መጫወት እንደሚቻል ማወቅ ይኖርበታል ተብሏል። ውጤትና ስኬቱን ብቻ እንጂ መከራይን አላያችሁም፣ ይለናል ኤሎን መስክ። እውነትም ስኬቱ በየአመቱ ይወራለታል። በዘንድሮም የዓለማችን ቁጥር አንድ ቢሊዮነር ነው ተብሎ ተሰራጭቷል። ሀብት ንብረቱን ያፈሰሰባቸው የቴክኖሎጂ ፋብሪካዎች ከጊዜ ወደ ጊዜ እየተስፋፉና አስደናቂ ፈርቀዳጅ ስኬቶችን ቢያስመዘግቡም ከእያንዳንዱ ግስጋሴና እምርታ ጋር ተጨማሪ ኢንቨስትመንትን የሚፈልጉ ናቸውና በተደጋጋሚ የኪሳራ አፋፍ ላይም አድርሰውት ነበር። ሀብቱ ሁሉ እየተራቆተ ከጓደኞቹ ባገኘው ብድር ለመንቀሳቀስ የተገደደበት ጊዜም ነበር። የኤሌክትሪክ መኪና አምራች ኩባንያው ቴስላ በ2018 ከነባሮቹ መኪና አምራቾች ጋር ስሙ ለመጠራት የበቃበት ጊዜ ነው። ነገር ግን ደግሞ በኪሳራ ለመፍረስ ጥቂት ሳምንታት እድሜ ብቻ ነበር የቀረው። በወቅቱ በሳምንት 200 የኤሌክትሪክ መኪኖችን ማምረት የቻለ ሌላ ኩባንያ በወቅቱ አልነበረም። ነገር ግን በዚያው ዓመት ውስጥ ከጥፍ በላይ ካላመረተ በየሳምንቱ አምስት ሺህ መኪኖችን ለገበያ ማቅረብ ካልጀመረ ኩባንያው በኪሳራ እንደሚፈርስ ኤሎን መስክ ባዶ ኪሱን እንደሚቀር ይታወቅ ነበር። የሂሳብ መዝገቡ ላይ በግልጽ ይታያል። እና ምን ተሻለ? ሰውዬው ኤሎን መስክ ነው። በሳምንት 5000 መኪኖችን ማምረት እንደሚቻል ታይቶታል። ሌሎች ግን አልታያቸውም። አንዳንዶቹ የመኪናውን ዲዛይን ለነባር ኩባንያዎች ሸጥ ይሻላል የሚል አማራጭ አቅርበው ነበር። ሌሎች ለኤሌክትሪክ መኪና የሚያገለግሉ የባትሪ ፋብሪካ ላይ ማተኮር ነው የሚያዋጣም ብለው ወስነዋል። የኩባንያው ባለድርሻ ናቸው። የፋብሪካውን ስራ የሚመሩ ባለሙያዎችም ሌላ መፍትሄ አልታያቸውም። ሊያሳምናቸው ቢሞክርም በቀላሉ የሚሳካለት አልሆነም የኩባንያው መስራችና ዋና ስራ አስኪያጅ ቢሆንም የአክሲዮን ኩባንያ ስለሆነ ሌሎች ባለ አክሲዮኖችና ባለሙያዎችን ሳያሳምን እቅዱን ማሳካት አይችልም ቢጨንቀው ለጊዜው ደሞዛት ተክፈሉኝ በግማሽ አመት ውስጥ የኩባንያው ምርት በጥፍ ካላሳደግኩት በሳምንት አምስት ሺህ መኪኖችን ወደ ማምረት ካልደረስ የኩባንያው የአክሲዮን ዋጋም በጥፍ ካላሳደግኩ ምንም ክፍያ አልቀበልም እቅዴ ከተሳካ ግን ተጨማሪ የአክሲዮን ድርሻ ትሰጡኛላችሁ አላቸው። የአክሲዮናቸውን ዋጋ በጥፍ የሚያሳድግላቸው ከሆነ ምን ቸገራቸው? መቼም እቅዱ እንደሚሳካ አስተማማኝ ዘዴ ቢታየው ነው። እንደሚሳካለት እርግጠኛ ባይሆን ኖሮ ካልተሳካ ምንም አትክፈሉኝ ይል ነበር። ባለ አክሲዮኖቹ በዚህ ሀሳብ ተስማምተው ነው እሺ ብለው የተስማሙለት። ታዋቂ የአሜሪካ የሚዲያ ተቋማት ላይ የተሰራጩ ዘገባዎች ግን የኤሎን መስክ እቅድ ላይ የሚሳለቁ ናቸው። እቅዱ የማይቻልም አስቂኝም እንደሆነ ባለሙያዎች ይመሰክራሉ የሚል ዘገባ በኒውዮርክ ታይምስ ጋዜጣ ታትሞ ነበር። እቅዱ ካልተሳካለት ባዶ ኪሱን ይቀራል። በጊዜ የመኪና ዲዛይኑን መሸጥ የባትሪ ፋብሪካ ላይ ማተኮር ይችላል። ቢሊዮነር ሆኖ መቀጠል ይችላል። ነገር ግን ህልሙ ግን የኤሌክትሪክ መኪኖችን በገፍ የሚያመርት ኩባንያ መፍጠር እንጂ ዲዛይን መሸጥ ወይም ባትሪ እያመረተ መቸርቸር አይደለም። ዲዛይኑም የባትሪ ፋብሪካውም የመጨረሻ ግብ አይደሉም። በአመቱ በሚሊዮን የሚቆጠር ምርጥ ኤሌክትሪክ መኪኖችን ለማምረት የሚያገለግሉ ግባቶች ናቸው። እንጂ ሌሎች በአምኑትም እንደሚቻል አውቋል። ሌሎች ቢስቁም ማሳካት እንደሚችል ታይቶታል። እንደሱ ፍልስፍናም በእርግጥ ተጨንቄ ነበር፣ በወቅቱ ተበድዬ ነበር፣ ተሰድቤ ነበር ሲል ይናገራል። ይቻላል እችላለሁ ብሎ ካሰበ ደግሞ ዓለም ሁሉ ቢቃወመው እንኳን ይሁንላችሁ ብሎ መቀመጥ አይሆንለትም። የህይወት ፍልስፍናው እንዲህ ነው። እንዲያውም ከዚያም ያልፋል። እቅዳችንን እንዳናሳካ የሚከለክል የተፈጥሮ አለ ወይ? ውድቀት ምርጫ ነው። ነገሮች ፈታኝና አዳላጭ ካልሆኑ አዲስ ነገር አትፈጥርም የሚል ነው የህይወት ፍልስፍናው። ማንም በአምነውም፣ ለበርካታ ወራት ከፋብሪካው ሳይለይ ብዙ ሌሊቶች ከጠረጴዛው ስር ለጥቂት ሰዓታት ብቻ እየተኛ ሲዋከብ ከረመ። በርካታ ሙያተኞችና ሰራተኞች በእቅዱ አልተስማሙም፣ አሳማኝ አልሆነላቸውም። የአቅማቸውን እስከ ተጉ ድረስ ግን ችግር የለውም። አንዳንዶቹ ግን እንቅፋት ለመሆንና ለመለገም ሞክረዋል። እነዚህን ሊታገሳቸው አልፈቀደም። ሳመነታ ማባረር ነበረበት። በአባረራቸውና እቅዱ ቢሰናከል ኩባንያው ይከስራል ብዙ ሰራተኞችም ይበተናሉ። ቀሽሞችንና ልግመኞችን መታገስ ባለሙያዎችንና ታታሪዎችን መበደል ነው ብሎ ያምናል። ልግመኞች እንዳይጠሉት የሚጨነቅ የስራ መሪ የትጉ ሰራተኞችን እንጀራ ይዘጋል ባይ ነው ኤሎን መስክ። ለማንኛውም ከወራት የቀንተሌት ጥረት በኋላ ስድስት ወር ባልሞላ ጊዜ ውስጥ እቅዱን ለማሳካት ቻለ። በየሳምንቱ አምስት ሺህ መኪኖችን ማምረት ጀመረ። በአመት ግማሽ ሚሊዮን መኪኖች ማለት ነው። በዚህም አልቆመም ማልቆመም ተጨማሪ ግዙፍ ፋብሪካ በቴክሳስ ከፈተ። በአንድ በኩል የኩባንያው ምርት እንደገና ወደ 6 እጥፍ ጨመረ። በሳምንት ከ30 ሺህ በላይ መኪኖች፣ በአመት ከ1.5 ሚሊዮን በላይ መኪኖች ማለት ነው። በዚያው ልክ ለብዙ ባለሙያዎች የተጨማሪ የስራ ዕድል ፈጠረ። ልግመኛ ሰዎችን ያላባረረ ለብዙ ሰዎች የስራ ዕድል መክፈት አይችልም ብሎ የሚናገረው አለ። ምክንያት አይደለም እቅዱ ስለተሳካ ተጨማሪ አክሲዮን እንዲያገኝ ከ80 ቶ የኩባንያው ባለአክሲዮኖች ተስማምተው ወስነዋል። የተወሰኑት ባለአክሲዮኖች ግን ሀሳባቸውን ስለቀየሩ ለፍርድ ቤት አቤቱታ አቅርበዋል። እናም እስከ ዛሬ እልባት ስላላገኘ ኤሎን መስክ ክፍያውን አላገኘም። ክፍያው ከ40 ቢሊዮን ዶላር በላይ ነው። አሁን እንዲህ በቁጥር ሲገለጽ አፍ ያስከፍታል። ያኔ ግን መሳቂያ ነበር። እቅዱ ስለማይሳካ ቀልጦ ይቀራል እያሉ ቀልደውበታል። ከዚህ ሁሉ ወከባ ጎን ለጎን ኤሎን መስክ በሮኬትና በመንኮራኮሩ ቴክኖሎጂ ላይ የማይታመን ታሪክ እየሰራ ነበር። ለጊዜው ዝርዝሩን ትተን በአጭሩ ገልጸን እንለፈው። ስፔስ ኤክስ የተሰኘው የኤሎን መስክ ኩባንያ ዛሬ የዓለማችን ቁጥር አንድ የሮኬትና የመንኮራኩር ኩባንያ ነው። የዛሬ አስር ዓመት ግን ገና ጀማሪ ነበር ማለት ይቻላል። የትም አይደርስም የሚሉት ያኔ በዓለማችን ዙሪያ በአመት 80 ሮኬቶች ወደ ጠፈር ይመጥቁ ነበር። ከነዚሁ ሶስቱ የስፔስ ኤክስ ሮኬቶች ናቸው። ባለፉት ዘጠኝ ወራት ውስጥ 185 ሮኬቶች ወደ ጠፈር መጥቋል። ከነዚህ ውስጥ 100ዎቹ የስፔስ ኤክስ ናቸው። ይህም ብቻ አይደለም በዓለም ዙሪያ ከሚሽከረከሩ 10ሺህ ገዳማ ሳተላይቶች መካከል 7ሺዎቹ የስፔስ ኤክስ ኩባንያዎች ሳተላይት ናቸው። ስፔስ ሊንክ በኤሎን መስክ የተቋቋመ ኩባንያ ነው። በሳተላይት አማካይነት በዓለም አቀፍ ዙሪያ የኢንተርኔት አገልግሎት የሚሰጥ ኩባንያ ነው። ይሄ ሁሉ አስደናቂ ስኬት የተገኘው በምኞት ብቻ አይደለም።

አሜሪካዊው የዓለም ቁጥር አንድ ባለሀብት ኤሎን መስክ በፈረንጆቹ 2027 የመጀመሪያው ትሪሊየነር ሊሆን እንደሚችል ግሎባል ኢዱኬሽን የተባለ የቢዝነስ ኩባንያ ሪፖርት አመላክተዋል። እንዳዊው ጓታማ አዳኒ፣ አሜሪካዊው የኒቪዲያ ኩባንያ ባለቤት ጆንሰን ሁዋንግ እና ኢንዶኔዥያዊ ፓራጁጎ ፓንጊስቶኒ ከኤሎን መስክ ጋር ትሪሊየነር ለመሆን ይፎካከራሉ። ሶስቱ ባለሀብቶች እስከ 28 ሀብታቸው አንድ ትሪሊየን ዶላር እንደሚደርስ ሪፖርቱ አመላክቷል። ኤሎን መስክ አንድ አመት ቀድሞ የመጀመሪያው ትሪሊየነር የሚሆንበት እድል አለ። የቴስላ ኩባንያና ኤክስ ባለቤት ኤሎን መስክ አማካይ አመታዊ የሀብት መጠን እድገት 198 በመቶ ሲሆን አጠቃላይ ሀብቱ 237 ቢሊዮን ዶላር መድረሱ ተገልጿል። የኤሌክትሪክ መኪና ኩባንያው ስኬታማ እንዲሆን ፋብሪካ ውስጥ እየዋለ እያደረ ብዙ መከራ አይተዋል ይባላል። ብዙ ጥፍ መከራዎችን እየተጋፈጠ ማሸነፍ ነበረበት። ዛሬም ጭምር ስራው አላባራም። ስኬታማ ሎ መሆን መመኘት በ እዚያው ልክ ሸክሙ ከባድ ነው። እንደ ምኞታችን ትልቅነት ነው የመከራው ክብደት። ያን ሁሉ ሸክም ለመጋፈጥና ለማሸነፍ የሚፈልግ ሰው ስንት ቢሆን ነው? ብዙ ሰዎች እንደኔ ለመሆን የሚፈልጉ አይመስለኝም ብሎ መናገሩም ለዚህ ነው ይባላል የስነ ልቦና ተመራማሪው ጆርደን ፓተርሰን። ምኞትና ሸክም ግን መነጣጠል የሌለባቸውም። ጥረትና ውጤት ወይም ስራና ፍሬ የአንድ ሳንቲም ሁለት ገጽታዎች ናቸው። እንደ መጓዝና እንደ መድረስ አንዱ ያለ ሌላኛው አይኖርም ቢኖርም ትርጉም አይሰጥም ጥረትና ውጤት እንደማይነጣጠሉ ቫልዩ ኤንድ ቨርቹ ብለው ያጣምሯቸዋል በፍልስፍና እነዚህን አለያይተው መነጠል ቀላል ስተቶች አይደለም አዳም ጥረግረ ትበላለ ተብሎ የተነገረው ለከንቱ አይደለም። ሔዋንም በምትወልጃለሽ የተባለችው ያለ ምክንያት አይደለም። በሌላ አነጋገር ሰርተ ትኖራለ የሚለው ሀሳብ እንደ እርግማን መቆጠር የለበትም። የግል ዓላማና የግል ኃላፊነት በጥምረት ነው ወደ ትክክለኛ ተግባር ወደ መልካም ኑሮ መሸጋገር የሚችሉት። የአዳምና የሔዋን ትረካ አድካሚ የኑሮ ጥረትንና ፍሬያማ የኑሮ ጣዕምን አንድ ላይ በጥንድ ያስተሳሰራቸው፣ ውድ ነገር በባዶ አይገኝም። እና የሙያ ክህሎት ሀብትና ንብረት ወፍ ዘራሽ አይደሉም። በቀጥታና በተዘዋዋሪ ዋጋ ተከፍሎባቸው የመጡ ናቸው። ህይወት ውድ ነው። የዚያኑ ያል ብዙ ዋጋ ይጠይቃል። የዋጋው አይነት ብዙ ነው። ለእውነት መታመንና እውቀት መጨበጥን ይጠይቃል ። ዓላማንና ትጋትን የሥነ ምግባርና የፍት መሮችን ይጠይቃል። ብቃትንና የግል ኃላፊነትን፣ ህግና ስርዓትን ይፈልጋል። ተወዳጅና ተፈላጊ የሕይወት በረከት ሁሌም ከጎኑ ውድ ክፍያ ይኖረዋል። አዳምና ሔዋን ላይም ይህን እናያለን። የሕይወት ጥንድ ገጽታዎችን አጣምረው በጥንቃቄ እንዲገነዘቡ በስንፍና እንዳይዘናጉ ኮስተር ያለ ምክር ተሰጥቷቸዋል አንተ ጥረ ግረት በላለ አንቺ በምትወልጃለሽ ተብሏል። እናም እርግማን አይደለም። በእርግጥ ለአዳምና ለሔዋን ብቻ የመጣ ምክር አይደለም፣ ለሁላችንም ነው። የሄሎን መስክ ሕይወትም እንደዚያ ነው፣ ይህን እውነት ያሳየናል። የስኬቱና የውጤቱን ያህል ነው ጥረቱ። ዛሬም ድረስ ግን ቢሌነሩ ጥረትና ትግሉን አላቋረጠም። ይህ እውነትም ከተመኙ ማይቀር ቢሌነርነት እንደ ኤሎን መስክ